አንቺ በፈጣሪ ስም ደግሞ ስም ልታደርጊ ይሆኖች? ምንዳልሽ? ተደብቀሽ ወሬ እየሰማሽ ነበ? የሰው ልጅ ከስራ ቦታ ዝም ብሎ ያለ ምክንያት ይባረናል እንዴ? ከስራ ወጥቼ ወደ ቤት ራሱ ስመጣ እንደዚህ ፊትሽን አርግሽ እንደሚጠብቅ እንስሳስ፣ በጣም ያስጠላል። ምን አባሽ ናልሽ? እንዳትነኪ። ለእንጀራ ዝቅ ማለት መውደቅ አይደለም። ማውራት እንችላለን። አሪስ ታማሊሽ ብላ ደውላልኝ? ነው ማለት ነው ነው እኔ አላውቅም። ብቻ መሄድ አለብኝ። እሺ፣ በቃ ጠብቀኝ። እንደዚህ ሰውነትሽ ተቃጥሎ፣ እስኪ ብርድ ብርድ ማለት ምን አመጣው ወይ እስኪ ቆይ ፎጣ ላምጣና አንደር እስኪያምጭ ለጋሼ ስለደወልኩለት አሁን መጥቶ ሆስፒታል ይወስድሻል። ለይኔ ደወልክለት እንዴ? አሁ በጣም ሲያመሽ እኮ ሆስፒታል እንዲወስድሽ ብዬ ነው መዲ። ምን ማድረግሽ ነው እንዴትዬ? እንደዚህ በጣም ስትታመሚ እኮ ተጨንቄ እኔ የደወልኩለት። ማን ተጨነቂልኛል? እኔ ተጨነቂልኝ ያልኩሽ? ይሄኔ ሲመጣ በቃ ትንሽ ራስ ምታት ብቻ ምንም አልሆንኩም። እሺ እሺ፣ እንደዛ ነው የምናስመስለው። ምንድን ነው የምለው እኔ

ግድልሽ መሄድ አለብሽ። ትንሽም ቢሆን መታየት አለብሽ። የእኔ ፍቅር፣ ደህና ነኝ ቲና። ለምንድን ነው ዝም የምታያት ግን? አዎ በቃ ይሄንዬ፣ የራስ ምታት መድኃኒት ካለብቻ ትወስዳት። ታስጨንቃት። ምን ማለት ነው ቲና? እንደዚህ ሆና እንዴት ነው የራስ ምታት መድኃኒት የምትወስዱ? ደህና ናት። ይሄንዬ መድኃኒት ከወሰደችበት ይተዋታል። ደግሞ እኔም አንዳንዴ እንደዚያ ያደርገኛል። ፍቅር፣ በቃ ከፋርማሲ የራስ ምታት መድኃኒት ብቻ አምጣልኝ። ደህና ነኝ እኮ እሺ በቃ መጣልሽል። ታረጋግሽ አቲና፣ ብርሻቱን እሺ። ችግር የለውም፣ ሂድና አምጪልኝ። ቆይ ለምንድን ሆስፒታል? ማታ አንድ ነገር በቃ ስማ አንተ፣ ልጅቷ እኮ ጉንፋን በያዛ ቁጥር ፍርሃቱ ጨረሳት። አረ፣ ንጹህ ነው አት ፍሬ በያት። እኔማ ፍርሃቷ እንዲለቃት አንድ ሀፍተ የደስ ተመርመሪ ብላት አልሰማለችኝ። ፈሪ በያት እባክሽ። ቆይ አንቺ ግን ምን እያረግሽ ነው? በዚህ ሰበብ አስተማሚ ለመሆን አልሞከርሽም? እየሞከርኩኝ ነው፣ ግን ይሄ ፈዛዛ አይኑ ተጨፍኖ ምንም ብለ አልሰማሻለኝ። ይህ ሁሉ ልፋትና ደካም እኮ ይሄን ልጅ ከነ ሀብቱ በእጃችን ለማስገባት መግድ ነው በል በቃ አሁን በራቸው ላይ ደርሻለሁ ደግሞ እንዴት እንዳደረች ስቴ ጄሊያስ በይ በቃ ጫው ሪቺ እንዴት አደርሽ? ደህና ነሽ? ስትደውይልኝ እኮ ያመመሽ መስሎኝ እሮጬ ነው የመጣሁት። ደህና ነሽ የእኔ ቆንጆ? ደህና ነኝ ቲናዬ። ለአንድ ጉዳይ እኮ ነው በአስቸኳይ የፈለግኩሽ። ምን ነው ምን ሆነሽ ነው? ምን ላድርግልሽ? ቲናዬ እኔ ደህና መሆን አልቻልኩም። ያንን ጨካኝ አረመኔ ማግኘት ትፈልጋለሁ። እንዴ ማለት፣ ማንን? ብቻ ያን ቀን ማታ አውሱን። እንዴ በፈጣሪ ስም ደግሞ፣ እሱ የምልታደርጊው ነው። ቺ እንዲሁ ልቶ አልችልም፣ ቲና ሰውነቴን ነው ያረከሰው፣ ባዶ ይንጎን ያስቀረኝ፣ እንዲሁ ዝም ብዬ ልፋቶ አልችልም። እንዲህ እና ብታገኙም የምልታደርጊው ነው። ባዶ መሆን እንዴት እንደሆነ አሳየዋለሁ። ህመሜን፣ እኔ የታመምኩትን እያንዳንዷን ህመም እሱን ደግሞ አድርጋለሁ እኮ። እንዴት እሱን ሳደርገው ታኛልሽ? ካንቺ የምፈልገው ፕሮግራሙ ላይ የነበሩትን እያንዳንዱን ሰዎች ስልክ ቁጥርና አድራሻቸው ነው። እሺ ግን አይተሽዋል እንዴ ማልቴ፣ እንዴት ታውቂዋለሽ? ቲና ዝም ብለሽ ስልክና አድራሻቸውን ብቻ ስጪ። እሺ በቃ እሺ፣ እሰጥሻለሁ። አመሰግናለሁ ቲና። ኧረ ምንም አይደለም። እጇን ክፍሏ ዘግታ በጨለማ ውስጥ መተክዝ ምን ይሉታል? እሺ ቆይ ምን ሆነች ይባላል? እትዬ ምግብ ልስራለሽ? አይ ምንም እትዬ። እትዬ የውንሹ ነገር አለ እንዴ? በጣም ይቅርታ እትዬ። ግን ያን ቀን ማታ አምሽተሽ የገባሽ ቀን ምንድን ነው የተፈጠረ? ምን ምን ምን ያልሽ ተደብቀሽ ወሬ እየሰማሽ ነበር ንገሪኝ። አይደለም እየሰማሽ ነበር አይደለም?

እኔ ደክሞኛል፣ ነገ እንነጋገራለን። ቆይ ዛሬ ነገ እያልሽኝ እኮ እዚህ ቀለይ ደረስን አይደል? ምንድን ነው ለምን እንደማትነግሪኝ? ምንም አልሆንክም ይኑክ እሪቺ አንቺ እኮ እንደዚህ ያንሷል ነበርሽ። አሁን አሁን ከስራ ውጥቼ ወደ ቤተ እራሱ ስመጣ እንደዚህ ፊትሽን አድርግሽ እንደምጠብቅኝ ሳስብ በጣም እያስጠላኝ። መቅረት ከፈለግ ለምን እንደዚሁ አትቀርም? ምን ይህን ሰበብ አደረገ እሺ የኔ ይሁን ግን ይኸው ሰው ምን አድርጊ ብለሽ ነው አንቀሽ ልገያት የነበረው ሄኖክ ለምን አትወኝም ደግሞ ዛሬ ደግሞ ጥሩ ትመስያለሽ። ደህና ነኝ፣ ያው ህመም ይለመዳል አይደል? ይሆናል እንግዲህ። በእናትሽ ያቺ መዲ በጣም እያስጨነቀችኝ ነው። ምን አድርጋ ነው ደግሞ እሷ ብታስጨንቅሽ? የሆነ የሰማችሁ ነገር ሳይኖር እንዴት? ምን ልትሰማ ትችላለች? አላውቅም፣ ግን የዛን ቀን ማታ ምን እንደተፈጠረ ጠይቀች። ምን? ቆይ፣ ምን አገባት? ከዛን ቀን በኋላ ነው ሰላምሽን ያጣሽው አለች። ግን የሆነ ነገር እንደምታውቅ ውስጥ ይጠርጥሯል። ኧረ በእናትሽ እንዴ! ሲጀመር አሁን ተራዬ ቤት ሰራተኛ የሚያስጨንቅ ሰዓት ላይ ነሽ እንዴ? ይሄኔ በምን ወጣሽ ብላኝ፣ ምን ነው አለው። አንቺ ደግሞ አሁን የውሸት ምክንያት ይጠፋል ብለሽ ነው? ስራ በሄድንበት ሰዓት ላይ የሆነ ጎረም ሳስገብ ታገኘዋት ምናምን ትለዋለሽ። ምን ችግር አለው? ምን እያደነገጥሽ መሆኑ ነው? አሁንስ ቢውላ ለመሆኑ ምን ማረጋገጫ አለሽ? እሱማ ምንም እኮ አሁኑን ሄጅን ያባራል። ሲጀመር ሄኔም ቢሆን እሷን ከሰው ቁጥሮ የተሄደች አይልሽም። እውነትሽን ነው። እንዲህ መገላገል እያለ ምን አስጨነቀኝ። እንዲሁም አብረን ለምንሄደ መጠጉር ሴንሽ ሽ ልጄ እንዴት ደህና ናት? እሺ እናቴ። እሺ እሺ እናቴ፣ ደህና ነኝ ደህና ነኝ እናቴ። እሺ፣ እሺ እማዬ፣ እደውልልሻለሁ። እሺ፣ እደውላለሁ ናጣፈው ምን አደረግኩት? አንቺን ከዚህ ቤት ለማባረር እኮ ግዴታ ምክንያት መሰብሰብ አይጠበቅብንም አደለ እንዴ? የሰው ልጅ ከስራ ቦታው ዝም ብሎ ያለ ምክንያት ይባረራል እንዴ? በለው። አንቺ ደግሞ ከመቼ ሄዱን እንደዚያፍ ያወጣሹ? አንቺ እኮ ማለት ታዲያ ቤት ሰራተኛ ነሽ። ስንፈልግ እናስወጣሻለን፣ ስንፈልግ ደግሞ እናስገባሻለን። መብታችን ነው አደለ እንዴ? አሁኑኑ ቤቱን ለቀሽ ውጪ። እሺ፣ እሺ እወጣለሁ እትዬ፣ ግን አንድ ቀን፣ አንድ ቀን ብቻ ስጪ የለንም እባክሽ፣ አንድ ቀን ብቻ። ነገውኑ እወጣለሁ እኮ። ምን ማድረግ ነው? አንድ ቀን ደላላው ጋር ልደውል። ከዚህ ወጥቼ የምገባበት የለኝም። ዛሬውኑ ደውልለታለሁ። ውጭ እንዳለኝ ይወጣለሁ። እባክሽ፣ አንድ ቀን የዛሬም ብቻ እኔ ስራ ትቼው የመጣሁት አንቺን ለማገዝ ነው እንዴ? ምን ላድርግ? እንዲ ስትሆን ታዲያ እኔ እኮ ግራ ገባኝ። ኧረ ትገርሚያለሽ በእናትሽ። ለማንኛውም አንቺ እየቀለድሽ ነው፣ እኔ ስራ አለብኝ። አረት ያ ቆልሽ ታ

በስማ አንቺ፣ ቅድም ቤት አልነበርሽ እንዴ? ዚህ ምን ታደርጊያለሽ? ምን ነው አስደነገጥኩሽ እንዴ? እኔ በተራ ትንኝ የምደነግጥ ይመስልሻል? እንደ እውነቱ ከሆነ ላስደነግጥሽ አልነበርም አመጣጤ። እትዬ የሆነችውን ሁሉ የሆነችው በአንቺ የልብ ጓደኛ በምትላት እንደ እህቷ በምታያት ይህ ሁሉ እንደደረሰባት ብትወቅ ምን የምትል ይመስልሻል? ንገሪኛ፣ ምን የምትል ይመስልሻል? ምን ነው ደነገጥሽ እንዴ? ምን አባሽ ነው አልበቃል ልድገምልሽ ወይስ እያንዳንዱን ነገር ላብራራልሽ ቅጀታ ዞር በል እባክሽ ዞር አልኩሽ እኮ ትሰሚያለሽ ዛሬው ነው እትዬ እኔን የማባረሯን ሀሳብ እንድታስቀይር ትፈልጋለሁ ማን አባሽ ነሽ አንቺ እኔን የምታዥ አይገርምም አንዲት የቤት ሰራተኛ ቀበጧን እያዘዘች ነው ትሰሚያለሽ አንቺ ደነዝ ከኔ ከቲና ጋር መጣላት ምን ያህል ዋጋ እንደሚያስከፍል አሳይሻለሁ እሺ አውቀዋለሁ አንቺ እንደሆንሽ የሚያሰክር ነገር አድርገሽ ሰው ማታለሉ እንደሆነ ትችይበታለሽ። ከዛ በላይ ምቺ ነገር አይመስልኝም። ምን አጥቆሽ ነሽ እንዳትነኪ? ለእንጀራ ዝቅ ማለት መውደቃል። ቲና ላትረግጭ እግርሽ ናታሽ። እሺ ልቀቂኝ። ይርዛንቺ ውዳቂ ማ ማን ነው አንቺ ውዳቂ ይልሽ ነገውን ኑጧ የሚሄድን ሐሳብ እትዬን ማታስቀይርያ ከሆነ ያረግሽውን አንድ በአንድ ለጋሸም ለእትዬ የምነግራቸዋለሁ። ውርድ ከራስሽ

ያውልሽ ልጁ የወርቃ ብል ያደረገው። ሄላ ቲና ቲና፣ ህይወቴን እንዳበላሻው ያንተን ህይወት ሳላበላሽ አልፋታ። ይዝም ካልቁ የሌላ ሴት ህይወት ነው ታበላሻው። እመነኝ፣ እገላለሁ። እመነኝ

ተደወልሽልኝ። ቆይ ተነጋገር ነው አንቺ ምን አለብሽ? ተኝ እኔ ይኸውልሽ፣ ከዛን ቀን በኋላ የሰላም እንቅልፍ ከተኛው በጣም ቆየ። ብተኛ እንኳን የቅዠት እንቅልፍ ነው የምተኛው። እሺ ምን ሆነሽ ነው? በዛው ድግ ተደወልሽልኝ። ያን የተረገመ ሰውዬ የማገኝበት ምልክት አግኝቻለሁ እኮ። ምን አይተሽ ነው? ማለቴ በምንድነው ያስታወሽው? ሀብሉ የወርቅ ብል ነው፣ አንገቱ ላይ በጀርባ አይቼዋለሁ። ያምሻል እንደ እሱ ብቻ ነው እንዴ የወርቅ አብል ያለው? እና ወይስ የወርቅ አብል ያደረገው ነው እሱ ነው ብለሽ እየተከታተልሽ ነው? አያያ ቲና፣ የሷ ሀብል ይለያል። የሆነ ልገልጸው የማልችል ምልክት አለው። ግን በደንብ ባየው አስታውሰዋለሁ ይሄን። አዎ አዎ፣ ይኸውልሽ፣ ያንቀማታ የተነሳናቸውን እያንዳንዳቸውን ፎቶዎች ማየት ፈልጋለሁ። ያንቀማታ አዎ፣ ያንቀማታ አብሮኝ የነበረ ሰው ከሆነ እንዲያረጋኝን ሰው ሀብሉን ባየው አውቀዋለሁ። የዛን ቀን የተነሳነው ፎቶ እኮ እኔ ስልክ ላይ አይደለም። እና በማን ስልክ ነው ያለው? እኔ እንጃ። እኔም እኮ እንዲልኩ ፈልጌ በማን ስልክ እንደተነሳ ነው ግራ ገብቶኝ ነው። ይኸውልሽ፣ ችግር የለውም አንድ በአንድ እያንዳንዳቸው ጋር እየደወልን እንጠይቃቸዋል። ለዛ ሁሉ ሰው? አዎ ቲና፣ እየጠያየኩኝ የሆነ ሰው ላይ ላገኘው እችላለሁ። ደግሞ እርግጠኛ ነኝ ያንን ሰው አገኘዋል። ወጣች በጧት። የት ሄዳለሁ? እኔ እንጃ አላወኩም። ጧት ነው የወጣች አልነገረችኝም። እኔ የምልሽ መዲ፣ አቤት። ጋ ስለ ልጅ የምታውቀው ነገር አለ? ምን የምንማውቀው ነገር የለም። እኔ ክፋት አስቤ አይደለም፣ እርችን ካለችበት ጭንቀት ለማውጣት ብቻ ፍላጎቴ። እኔ እኮ ምንም ማውቀው ነገር የለም ጋሺ። እርግጠኛ ነሽ? አዎ ምንም ማውቀው ነገር የለም ጋሺ። በቃ እኔ ቁርስ ላቅርብ። ዳኔ ሊድ ይኸውልሽ ያገኘሻቸውን ቲናዬ ያገኘቻቸውን ፎቶዎች እንዳለላክልኝሽ አንድ ነገር ላውራሽ ነበርች ምንድን ነው ስለዛ ስለ መድ ያሰብኩኝ ነበር ስለ እሷ መጨነቅ የለብንም ቤቱን ለቃ ትሄዳለች? እሱማ ግን ደግሞ ተኝቼ ሳስበው የነገር የከፋ መሰለኝ እንዴ አንቺ አልነበርሽ እንዴ ናባረራት ነበረው? ነበረ እሱማ ብዬሽ አለው ግን አሁን ላይ ሳስበው የበለጠ አደጋ ነው የምትሆንብን እቺ ልጅ እኮ ከዛ ቤት ወጣች ማለት ከኛ ቁጥጥር ውጭ ነው የምትሆንብናል። ስለዚህ ሄኖክን ለብቻ አግኝታ የሆነውን ሁሉ ልትነግረው ትችላለች። ይሄ ደግሞ በጣም ከባድ ነው። ቆይ ታዲያ ምን ይሻላል? ሳናባራት አይናችን ስር አድርገን እንከታተላታለን። አዎ እሱም ጥሩ ሀሳብ ነው። በቃ አሁን እኔ ልጅ እሺ እባክሽ፣ ባክ ቺ መርዝ ደርሳብናለች። ምን አትደንግጥ፣ ሙሉ ለሙሉ አይደለም ግን ደግሞ የወርቅ አብሎን አግኝተዋለች። እሺ ሲያስጠላ፣ በጣም ያናዳል። ሰማኛል፣ አሁኑን እሱን አብል ማውለቅ አለብህ። አልችልም፣ እባክሽ ሚስቴ ይህንን አብል ምን ያክል እንደምትወደው አታውቂም። ታወቀች፣ በጣም ነው የምትጣለኝ እና መታሰር ይሻላል። አትጃጅ፣ አለብኝ። እባክህ፣ የሆነ ምክንያት ስጣትና በቃው ልቀው ለሚስቴ ምን እላታለሁ? ቲና፣ ሰረቁኝ በናታ ሀብሉን እኔ ጋር ማስቀመጥ ወይም ደግሞ መሸጥ እንችላለን። መጨረሻ አልሸጡ። እሺ፣ እኔ ጋ ይቀመጥልሃል። በቃ እሺ። ቆይ፣ ያቺ ጥጋበኛ ሰራተኛስ ምን ላይ ደረሰች? ዛሬ በከፍተኛ የልብ ድካም ወደማይቀሩ ዓለም ትሄዳለች። እኔን፣ ቲና፣ እኔን ነካ፣ መጨረሻው ይሄ ነው። እሺ፣ ነገሮችን ቶሎ ጨርሳለሁ። ሀብሉን ማታ አቀብልሻለሁ፣ ደብቀሽ ታስቀምጫዋለሽ። ቶሎ ማታውኑ ሀብሉን አምጣው። ደግሞ ይስራ የምትሰሩ አንተ ነው።